በ2025/26 የውድድር ዓመት በተጋጣሚዎቹ ላይ የፈለገውን የሚያደርገው አርሰናል ዛሬም ደግሞታል። አርሰናል ሌላ ሶስት ነጥብ፣ ሌላ ክሌንሽት፣ ተጋጣሚው በርንሊ ላይ ምንም አይነት ኢላማውን የጠበቀ ሙከራ ያላደረገበት ሌላ ጨዋታ፣ አስደናቂ ምሽት፣ አስደናቂ ግስጋሴ ለመድፈኞቹ ሆኗል። በእንግሊዝ ፕሪምየር ሊግ በዘንድሮ የውድድር ዓመት አርሰናል እንደ ልቡ ነው እየሆነ ያለው። አርሰናል እንግዲህ በዛሬው ጨዋታ ላይ ሶስት ነጥቦችን ማግኘቱን ተከትሎ የደረጃ ሰንጠረዥ መሪነቱን አጠናክሯል። አሁን በሱና በተከታዩ ክለብ መካከል ያለው የነጥብ ልዩነት ጨዋታው ከመጀመሩ በፊት እንደነበረው አራት ብቻ አይደለም፣ መድፈኞቹ ወደ ሰባት አስፍተውታል። ይህንን የአርሰናልንና የበርንሌን ጨዋታ በተመለከተ የተወሰኑ ነጥቦችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ሩበን አሞሪም የተቀጠረበትን አንደኛ ዓመት እያከበረ ይገኛል ከናውቲንግሃም ፎረስት ጋር ባደረገው ጨዋታ ሁለት ለሁለት በሆናቸው ውጤት ጨዋታውን አጠናቋል። በዛሬው ጨዋታ በዩናይትድ በኩል የታዩት ጠንካራ ነገሮች ምንድናቸው ናቸው? በሩብን አሞሪም ቡድን ውስጥ ምን ክፍተቶችስ ተስተዋሉ? ማንቸስተር ዩናይትድ ይህንን ጨዋታ ለምን ሳያሸንፍ ቀረ የሚለውንም ጥያቄ ለመመለስ የሚያስችል መረጃን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ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 አቅም ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የማንቸስተር ዩናይትድን እና የኖቲንግሃም ፎረስትን ጨዋታ በተመለከተ ሀሳቦችን ወደ እናንተ በማድረስ እንጀምራለን። ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ባደረጉት ጨዋታ በአሞሪም በኩል በተጫዋቾች አሰላለፍ በኩል ምንም አይነት ቅያሬ ሳያደርግ የነበረውን የቤስት ኢሌቨን ምርጫውን ነው በዛሬው ጨዋታ ላይ ያስቀጠለው። ባለፈው የውድድር ዓመት ማንቸስተር ዩናይትድ እንደነዚህ ባሉ ነገሮች ኮንሲስተንትሊ አንድን ቡድን ወይም አንድን ቤስት ኢለቨን በተደጋጋሚ በተከታታይ ጨዋታዎች በመጠቀም አይታወቅም። አሁን ማንቸስተር ዩናይትድ በየመጫወቻ ቦታዎቹ ላይ የተሻሉ የሚላቸውን ተጫዋቾች እየለየ እየለየ ከመምጣቱ አንጻር ይመስላል በዘንድሮ የውድድር ዓመት እንዲህ እንዳሁኑ እንደ ዛሬው በተደጋጋሚ ቤስት ኢለቨኑን እያስቀጠለ እየታየ ያለው ምናልባት በበቀደሙ ፕሮግራማችንም ላይ ስናነሳ እንደነበረው ሩበን አሞሪም በዚህ ወቅት የማንቸስተር ዩናይትድ አይነኬ የሚባሉ ተጫዋቾችን በየመጫወቻ ቦታዎች ላይ እየለየ ስለመሆኑም መረጃዎችን ነግረናል። አሁን ቤስት ኢለቨንን ወደ መድገም ደረጃ መጥቷል። ታዲያ ይህንን ያደረገው አሞሪም ብቻ አደለም። ሲያንዳይችም እንደዚሁ በኖቲንግሃም ፎረስት በኩል በቀደሙ ጨዋታ የተጠቀሟቸውን ተጫዋቾች ነው ሙሉ በሙሉ በዛሬው የዩናይትድ ጨዋታ የደገሙት። ስለዚህ ሁለቱም በአሰላለፍ ረገድ ምንም አይነት ለውጥ ሳያደርጉ ነው ወደ ሜዳ እየገቡት ታዲያ ማንቸስተር ዩናይትድ በዚህ ጨዋታ ላይ የተስተዋለበት ደካማ ነገር ምንድን ነው ስንል ካለፉት ጨዋታዎች አንጻር ለምሳሌ ሰንደርላንድን፣ ሊቨርፑልን፣ ብራይተንን ሆቫልቢንን ሲያሸንፍ የማንቸስተር ዩናይትድ ተጫዋቾች ላይ ይታይ የነበረው ኢነርጂ ይታይ የነበረው ጨዋታውን ለማሸነፍ የነበረ የተለየ እና ግን ደግሞ የሚያስደስት ፍላጎት በተወሰነ ደረጃ ከኢነርጂ ዋይዝ የተቀዛቀዘ ነገር ያለ ይመስላል። የሆነ ረጋ ያለ አይነት ጨዋታ ሆኖ ነው የታየው። ስለዚህ የማንቸስተር ዩናይትድ ተጫዋቾች በበቀደሞቹ ሶስት ጨዋታዎች ላይ ይታይባቸው የነበረውን ኢነርጄቲክ የመሆን ነገር ዛሬ አላስተዋልኩባቸውም እኔ። የዛሬው ጨዋታ ትንሽ ለየት የሚለው ማንቸስተር ዩናይትድን በተመለከተ ከዚህ በፊት ስንነግራችሁ እንደነበረው ዩናይትድ ያለ ኳስ ይመቸዋል፣ ወይም በኳስ ቁጥጥር በሚበለጥባቸው ጨዋታዎች ከሱ ይልቅ የበለጠ ኳሱን በሚቆጣጠሩ ክለቦች ጋር በሚያደርጋቸው ጨዋታዎች የበለጠ የማንቸስተር ዩናይትድ አሸናፊነት ውጤታማነት ጎልቶ ይወጣል ነው። አሁን ይሄ የዛሬው ጨዋታ አስቸጋሪ የሚሆነው ከዚህ አንጻር ኖቲንግሃም ፎረስትን በተመሳሳይ የበለጠ የኳስ ቁጥጥር በሚኖራቸው ክለቦች ላይ ነው የበለጠ ውጤታማ የሚሆነው። ስለዚህ ሁለቱም ተመሳሳይ ነገር ይመቻቸዋል። ኳስ ተቆጣጥሮ የሚጫወትን ቡድን ውጤት ማስጣል፣ ኳስ ተቆጣጥሮ የሚጫወትን ቡድን ማሸነፍ ላይ የበለጠ ጎበዝ ናቸው። ማንቸስተር ዩናይትድ ዛሬ በኳስ ቁጥጥር ከኖቲንግሃም ፎረስት ይሻል ነበረ። ነገር ግን ጨዋታው የተጠናቀቀው ሁለት ለሁለት በሆነ አቻ ውጤት ነው። ከዛ በተጨማሪ ግን የማንቸስተር ዩናይትድ ተጫዋቾች ከዚህ ቀደሞቹ ያለፉት ሶስት አራት ጨዋታዎች አንጻር ስንመለከተው የኳስ ቅብብሎሾቻቸው የበለጠ ቶሎ ቶሎ በኖቲንግሃም ፎረስት ተጫዋቾች ይቆራረጡባቸው የነበረ ኳሶች ይበላሹባቸው የነበረበትን አጋጣሚ አይተናል። ኢንዲቪጁዋሊም ከሄድን በቀደሙት ጨዋታዎች ላይ ስናደንቃቸው ስናመሰግናቸው ከነበሩ ተጫዋቾች መካከል አንዳንዶቹ በዛሬው ጨዋታ ላይ በጣም የቀዘቀዙ ነበሩ። ለምሳሌ ቤንጃሚን ሼሽኮ እየተሻሻለ እንደሆነ ከሱ ከብሪያን ምቤሞ እና ከማቲያስ ኩኛ ጥምረት ማንቸስተር ዩናይትድ ሊያተርፍ ስለመቻሉ ሀሳቦችን ስንሰነዝር ነበር። በዛሬው ጨዋታ አብዛኛው የቤንጃሚን ሼሽኮ ነገር በስህተት የተሞላ ነበር። እንደውም ሩበን አሞሪም ለምንድን ነው ይህንን ተጫዋች እንዲህ ያለ ሁኔታ ውስጥ ሆኖ ሙሉ ዘጠና ደቂቃውን እንዲጨርስ ያደረገው የሚል ጥያቄን የሚያስነሳ ይመስለኛል። ምናልባት አስተውላችሁት ከሆነ አላውቅም፣ ማቲያስ ኩኛ ቤንጃሚን ሼሽኮ ስህተቶችን በሰራ ቁጥር ይበሳጭበት ነበረ ከሱ የማይጠብቃቸውን ነገሮች ሼሽኮ በተደጋጋሚ በመሳሳት ያደርግ ስለነበረ ነው። ከዛ ውጪ የማንቸስተር ዩናይትድ ሁለተኛው 45 ላይ በ90 ሰከንድ ውስጥ ሁለት ጎሎችን ማስቆጠር ላክ ኦፍ ኮንሰንትሬሽን፣ ይህ ከትኩረት ማጣት ጋር በተያዘ ነው። የመጀመሪያው ጎል ከገባም በኋላ የመረጋጋት ችግር ነበረ። ወዲያው ፈጥኖ በ39 ሰከንድ ልዩነት ሁለተኛው ጎል ገባ። ሁለቱም ከቀይ መስመር በኩል የተሻገሩ ኳሶችን ነው የ ኖቲንጋም ፎረስት ተጫዋቾች ገጭተው ወደ ጎልነት እየቀየሯቸው እንዲህ ያለውን ከትኩረት ማጣት ጎል ማስተናገድ በዚህ ወቅት ከማንቸስተር ዩናይትድ ልንጠብቀው የሚገባ አይደለም። በእያንዳንዱ ጨዋታ ዩናይትድ በቁጭት በእያንዳንዱ ጨዋታ ዩናይትድ በትኩረት ጨዋታዎቹን አድርጎ የተሻለ ውጤት በማምጣት መቀጠል ነበረበት። እንግዲህ ጨዋታውን እንዳያችሁት ማንቸስተር ዩናይትድ በካዚሚሮ ጎል አንድ ለዜሮ በሆነ ውጤት መራ። ያን ጊዜ የማንቸስተር ዩናይትድ የደረጃ ስንጠረዥ ቦታ ሁለተኛ መሆን ችሎ ነበር ጨዋታ ዩናይትድ አሸንፎ ቢሆን ከአርሰናል ቀጥሎ በደረጃ ሰንጠረሹ የምንጠራው ስም ማንቸስተር ዩናይትድ ይሆን ነበረ። ይህንን እድል አሳልፈው መስጠታቸው በማንቸስተር ዩናይትድ በኩል የሚያስቆጭ እንደሆነ ነው የሚሰማኝ። ምናልባት በጨዋታው ላይ አወዛጋቢ የነበረው ነገር ካዚሜሮ ያስቆጠረው የመጀመሪያው የማዕዘን ምት ጎል፣ የማዕዘን ምት የሚያሰጥ ኳስ ያልወጣ ውሳኔ ነበር የተሰጠው። እንግዲህ እንደነዚህ ያሉ ውሳኔዎች ላይ የቪዲዮ አሲስታንት ሪፈሪዎች ጣልቃ አይገቡም። ኳሱ ወጥቷል አልወጣም አይሉም። ሜዳ ላይ ያሉት ዳኞች እና ረዳቶቻቸው ናቸው ኳሱ መውጣት አለመውጣቱን ማረጋገጥ እና የመጨረሻውን ውሳኔ መወሰን ያለባቸው። ግን በሪፕሌይ ላይ በድጋሚ እንደተመለከትነው ጨዋታው ላይ ኳሷ መስመሩን ሙሉ በሙሉ አልፋ አልወጣችም ነበር። ለማንቸስተር ዩናይትድ የተሰጠው ማዕዘን ምት የኖቲንግሃም ፎረስት አሰልጣኝ የኖቲንግሃም ፎረስት ደጋፊዎችና ተጫዋቾች ቅሬታቸውን ሲያ ቀርቡ እንደነበረው የማዕዘን ምት የሚያሰጥ አልነበረም። ነገር ግን ኖቲንግሃም ፎረስት የተሳሳተው ነገር በቃ ዳኛው አንዴ ተሳስተውም ቢሆን የማዕዘን ምት ለማንቸስተር ዩናይትድ ከሰጡ የማዕዘን ምቱን መከላከል ላይ ሙሉ ትኩረታቸውን ማድረግ አለባቸው። ጎሉ የገባው አላግባብ ነው ሊባል አይችልም። አላግባብ ማዕዘን ምት ተሰጥቶ ይሆናል። ነገር ግን አላግባብም ቢሰጥ የማዕዘን ምቱን የመከላከል ጎል እንዳይቆጠር የማድረግ ስራን መስራት አለባቸው። ዘንድሮ ኖቲንግሃም ፎረስት እንግዲህ እንደነ ሚላንኮቪች አይነት ተጫዋቾችን ይዞ ኤሪያል ዱዌሎችን ለማሸነፍ ቁመታቸውም ተሰጧቸውም በደንብ የሚያግዛቸው ተጫዋቾች ሙሪሎን አይነት ተጫዋቾች ይዞ ከማዕዘን ምት ግን በጣም ብዙ ጎሎችን እያስተናገደ ነው። ይሄ የኖቲንግሃም ፎረስት ድክመት ነው። ስለዚህ በቁመት እንግዲህ ከነዚህ አሁን ከጠሯቸው የኖቲንግሃም ተጫዋቾች ይልቅ በጣም አጭር ሊባል የሚችለው ካዚሜሮ በግንባር ገጭቶ ጎሉን ሲያስቆጥር፣ ኖቲንግሃም ፎረስት መውቀስ ያለበት ዳኛውን ሳይሆን የራሳቸውን የመከላከል ስራ ነው የሚ የሚል ነገር ነው። እኔ ማነሳው እንግዲህ ማንቸስተር ዩናይትድ በዚህ ጨዋታ ላይ ከታዩበት በጎ ነገሮች ደግሞ መካከል አንደኛው የማንቸስተር ዩናይትድ የቆሙ ኳሶችን መጠቀም አቅም በዘንድሮ የውድድር ዓመት መጨመሩ ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ከቆሙ ኳሶች በጣም ብዙ የግብድሎችን እየፈጠረ ነው። ምንም እንኳን ብዙ የግብድሎችን ከዴድ ቦልስ እየፈጠረ ቢሆንም ግን ከእንደነዚህ ያሉ ሲቹዌሽኖች ዩናይትድ ማግኘት የቻለው ሶስት ጎል ነበር። ዛሬ ግን ሁለቱም የማንቸስተር ዩናይትድ ጎሎች ከማዕዘን ምት የተሻገሩ ኳሶችን ነው አማዲያሎ እና ካዚሜሮ ተጠቅመው ወደ ጎልነት እየቀየሯቸው ይሄ የማንቸስተር ዩናይትድ ከማዕዘን ምት ጎል የማግኘት አቅም ኖቲንግሃም ፎረስት ላይ ያውም ቅድም የጠቀስናቸው እንደነ ሙሪሎ እና ሚሌንኮቪች አይነት ተጫዋቾችን በያዘው ዘለግ ያሉ የአየር ላይ ኳሶችን በማሸነፍ ጉብዝና የሚጠቀሱ ተጫዋቾች ባሉበት ላይ ዩናይትድ እንደነዚህ ያሉ የማዕዘን ምት ጎሎችን ወደ ጎልነት መቀየር አቅም ላይ ሲደርስ ይሄ እንደ አንድ ፖዘቲቭ የሚወሰድ ነገር ነው የሚል ምልከት አለኝ። ሶስተኛ ጎል ማንቸስተር ዩናይትድ ሊያገባ ይገባው ነበረ። አሁንም ከተመሳሳይ የማዕዘን ምት የተገኘን ኳስ በሚመለስበት ጊዜ አማድ ያለው መቶት በቃ የግቡን መስመር ልታልፍ ስትል ነው የኖቲንጋም ፎረስ ተጫዋች ከጎል መሆን ያዳናት። እንደነዚህ ያሉ የማንቸስተር ዩናይትድ የቆሙ ኳሶችን የመጠቀም አቅም መጨመር በጣም ጥሩ ነው። ነገር ግን ደግሞ ሁለቱን ጎሎች ያስተናገዱበት መንገድ በማንቸስተር ዩናይትድ በኩል ሊያበሳጫቸው፣ ሊቆጫቸው ይገባል። በዚህ ሰዓት ለናንተ ልንነግራችሁ ይገባ የነበረው ማንቸስተር ዩናይትድ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ተቀምጧል የሚለው ነው በቢቢሲ የጽሑፍ ላይቭ ትራንስሚሽን ላይ የተነገረው ነገር ማን ይህንን ያምናል ነበረ ማንቸስተር ዩናይትድ አንድ ለዜሮ ሲመራ፣ በዚህ ወቅት ማንቸስተር ዩናይትድ በደረጃ ሰንጠረዡ ሁለተኛ ነው። ዩናይትድን በዚህ ወቅት ሁለተኛ ሆኖ እናየዋለን ብሎ ማን ጠብቆ ነበር እያለ የቢቢሲ ሰዎች ይጠይቁ ነበረ። ማንቸስተር ዩናይትድ እንደዚህ ተብሎ መጠራትን ነው ዛሬ ውጤቱን ማስጠበቅ ድል ማድረግ ባለመቻሉ አሳልፎ የሰጠው። ሁለቱ የዘጠና ሁለት ሰከንድ ጎሎች ለማንቸስተር ዩናይትድ እና ለሩ ሩበን አሞሪም ትልቅ ትልቅ ትምህርት ነው። በተለይ ደግሞ ለምሳሌ በራይት ዊንግ ባክ በኩል የሚጫወተው አማድ ዲያሎን ብንወስድ አማድ ዲያሎ የግብ ዕድሎችን መፍጠር ከነ ብሪያን ኤምቤሞ ጋር ያለው መግባባት ሃርመኒ ተጣጥሞች ለማንቸስተር ዩናይትድ በማጥቃት እንቅስቃሴ በጣም ሊያግዝ ይችላል። መከላከል ላይ ፕሬስ ማድረግ ላይ ማማደን ማማት አንችልም። ነገር ግን እንደነዚህ ያሉ ኖቲንግሃም ፎረስት ያገባቸውን ጎሎች እዩ፣ እና አማድ ያለው ምን ማድረግ ይችል ነበረ፣ ምን ማድረግ አልቻለም እና ለምን ማንቸስተር ዩናይትድ ላይ ጎሉ ገባ የሚለውን ማየት ማንሳት ይቻላል። በአጠቃላይ በዛሬው ጨዋታ ላይ ማንቸስተር ዩናይትድ 58 በመቶ የኳስ ድርሻ ነበረው። እንዲህ ያሉ የቁጥጥር ብልጫዎች ኳስ ተቆጣጥሮ መጫወት ይበልጥ በቻለባቸው ጨዋታዎች ላይ ዩናይትድ ወይ ይሸነፋል ወይ አቻ ውጤት ያስመዘግባል ብለን በተደጋጋሚ በፕሮግራሞቻችን ላይ ስናነሳ ነበር። ዛሬም የሆነው ይኸው ነው። ኖቲንግሃም ፎረስት፣ ብራይተንን ቫልቢየን፣ ሊቨርፑል ማንቸስተር ዩናይትድን ባለፉት ተከታታይ የውድድር ዓመታት በማስቸገር ከማንቸስተር ዩናይትድ ላይ ውጤት በመውሰድ የሚጠቀሱ ክለቦች ናቸው። የኖቲንግሃም ፎረስት ባለፉት ሶስት ጨዋታዎች በፕሪሚየር ሊግ ማንቸስተር ዩናይትድን አሸንፏል። ስለዚህ አራተኛ ድል ፈልጎ ነበረ ኖቲንግሃም ወደ ሜዳ የገባው ያንን ማድረግ ችኖ ቢሆን ኖሮ ማንቸስተር ዩናይትድን ከመቶ አስራ አምስት ዓመታት በኋላ አራቴ በተከታታይ ያሸነፈበትን ታሪክ ይሰራ ነበር። ግን ማንቸስተር ዩናይትድ መጨረሻ ላይ ለማሸነፍ የበለጠ የተቃረበው ቡድን እሱ ሆኖ መጥቷል። ቅድም የጠቀስነው የአማ ዲያሎግ ኳስ እንደዚሁም ደግሞ የብሩኖ ፈርናንዴዝ የግቡ ቋሚ የመለሰበትን ኳስ ልንጠቃቀስ እንችላለን። ለማንኛውም ማንቸስተር ዩናይትድ በዚህ ጨዋታ ላይ 18 የግብ ሙከራዎችን አድርጓል። ከነዛ ውስጥ ሰባቱ ኢላማቸውን የጠበቁ ነበሩ። ኖቲንጋም ፎረስ አስራ ሰባት ሙከራዎችን አድርጓል ሶስቱ ኢላማቸውን የጠበቁ ነበሩ። እንግዲህ እነዚህን አይነት እንቅስቃሴዎች ማንቸስተር ዩናይትድ በእጅጉ በእጅጉ ሊማርባቸው ይገባል ነው ትንሽ ወደ ኋላ የመመለስ አሁንም አምስተኛ ደረጃ ላይ ተቀምጧል። በእርግጥ ሌሎቹ ጨዋታዎች ላይ የሚመዘገበው ውጤት የዩናይትድን ደረጃ ከዚህ ወደ ታች ዝቅ ሊያደርገው ይችላል፣ ባለበት እንዲቀጥልም ሊያግዘው ይችላል። ምክንያቱም ቶተናምና ቼልሲ እየተጫወቱ ነው። ማንቸስተር ሲቲ ከበርንመዝ ይጫወታሉ። የእነዚህ ክለቦች ውጤት ምን ሊያመጣ ይችላል፣ በማንቸስተር ዩናይትድ የደረጃ ሰንጠረዥ ቦታ ላይ የሚለውን የምናይ ይሆናል። ለማንኛውም ማንቸስተር ዩናይትድ የአሰልጣኙ የሩቤን አሞሪም የቅጥር አንደ ኛ ዓመት ላይ ኖቲንግሃም ፎረስትን ማሸነፍ አልቻለም። ነገር ግን ደግሞ ዩናይትድ እጅም አልሰጠም። የማንቸስተር ዩናይትድ እንቅስቃሴ ዛሬ ካየነው በላይ ከቶተንሃም ጋር በሚቀጥለው ሳምንት ሲጫወቱ መሆን እንዳለበት ግን ሁላችንም እናምናለን። ወደ አርሰናል እንሄድ። አርሰናል እንደ ልቡ ነው። የሚፈልገውን እያደረገ የሚፈልገውን እየሆነ ነው። ለምንድን ነው ይህንን የምንለው የሚለውን ነገር እናንሳ። የመጀመሪያው መነሳት ያለበት የሚመስለኝ ነገር የመጀመሪያው 45ን የአርሰናልን እንቅስቃሴ ለማስተዋል ሞክሩ። የመጀመሪያው 45 ላይ አርሰናል በጣም ኢምፕሬሲቭ ነበር። በጣም የጨዋታውን ተቆጣጥሮ ነበረ። የሚያምር እንቅስቃሴ ያደረግ ነበረ። በተደጋጋሚ በርንሌይ ላይ የግብ ሙከራዎችን ሲያደርግ ነበረ። የግብ ሙከራዎቹ ከቆሙ ኳሶች፣ የግብ ሙከራዎቹ ከክፍት የጨዋታ እንቅስቃሴዎች ጭምር የሚደረጉ ናቸው። በዛ የመጀመሪያ 45 ፍጹም በሚባል ብልጫ አርሰናል ጨዋታውን ባደረገበት ጊዜ ሁለት ጎሎችን አስቆጠረ። አንደኛው እንደ ልማዱ ከቆመ ኳስ የማዘን መት ተመታ። መቺው ዴክላን ራይስ ነው። የእሱ ውጤታማነት አሁንም እንደቀጠለ ነው። ዴክላን ራይስ የሚመታውን ኳስ ብዙ ጊዜ የሚገጨው ጋብርኤል ማጋሃሌሽ ነው። ዛሬ የሆነው እሱ ነው። እሱ የገጨውን ኳስ የኮረሽ ወደ ጎልነት ቀየረው። ይሄ የአርሰናል የዘንድሮ የውድድር ዓመት ምናልባትም ካለፈው የውድድር ዓመት ወዲህ የተለየው ጉብዝና ነው። በፕሪሚየር ሊጉ ከሌሎቹ ክለቦች እጅግ የሚባለውን ብልጫ የሚወስድበት የአርሰናል ጉብዝናው አንዱ ከቆሙ ኳሶች የሚያስቆጥራቸው ጎሎች ናቸው። ዛሬም ቀጥለዋል። አርሰናል ከቆመ ኳስ ነው በቪክቶር ዮኮረች በኩል ጎል ያስቆጠረው። ሁለተኛው ጎል ደግሞ በሚገርም መልሶ ማጥቃት ነው። እንደገና ዴክላን ራይስ ጎል ያስቆጠረው። ስለዚህ አርሰናል የፈለገውን ነው የሚያደርገው ስንል መጀመሪያው 45 ላይ እንደዚህ ያለው ውጤትን ለማምጣት ተንቀሳቀሰ ብልጫውን ወሰደ፣ ሁለት ጎሎችን አስቆጠረ፣ የሚፈልገው ነገር ሆነ። ባለፈው በተደጋጋሚ ስንናገር እንደነበረው አርሰናል ከሆነ ቡድን ጋር ሲጫወት ጎል ካገባ በኋላ የተቃራኒው ቡድን ተጫዋቾች አርሰናል ላይ ጎል የማግባት እድላቸው በጣም ጠባብ ነው። ምክንያቱም የአርሰናል ዲፌንሲቭ ሶሊዲቲ ያንን ማድረግ እንዳይችሉ ያደርጋቸዋል። ሁለተኛው 45 ላይ አርሰናል ሞሮፍ አሁንም ብልጫ መውሰድ ሶስተኛ ጎል መፈለግ ምናምን ላይ አልነበረም። ኦፍኮርስ ያንም ቢሆን የግብድሎች ነበሩት የነ ኑዋኔሪ ጎል ማስቆጠር ይችሉ የነበረበት አጋጣሚ አለ። ግን የአርሰናል ዋና ፍላጎቱ የነበረው ደግሞ ጌሙን ኮንትሮል ማድረግ ነው። ሁለተኛው አርባ አምስት ላይ ደግሞ ኳሱን ጌሙን ከመቆጣጠር አንጻር የሚፈልጉትን ነገር አደረጉ። የመጀመሪያው አርባ አምስት ፍላጎታቸውና የሁለተኛው አርባ አምስት ፍላጎታቸው በእጅጉ ይለያይ ነበር። ግን ሁለቱ ፍላጎቶች ቢለያዩም ሁለቱንም ግን በትክክል ፈጽመዋቸዋል። ለዛ ነው የፈለገውን የሚያደርገው አርሰናል ብለን እየገለጽ ያለ ነው ሲፈልግ ብልጫ ወስዶ ጎል ማስቆጠር ይችላል። ሲፈልግ ጌሙን ተቆጣጥሮ የሚፈልገውን ውጤት አስጠብቆ ይዞ መውጣት ይችላል። ይሄ የጉብዝና ጣራ ላይ ሲደረስ የሚመጣ ነው። የምትፈልገውን ነገር ሜዳ ላይ ኢምፕለመንት አደርጋል፣ ተግባራዊ ታደርጋል። ስለዚህ ይሄ የአርሰናል ጉብዝናን በደንብ አድርጎ ያሳያል የሚለውን ልናነሳ እንችላለን ሌላው በዛሬው ጨዋታ ላይ ቪክቶር ዮኮሬሽ ጎል አግብቷል ግን ሁለተኛው 45 ላይ ተመልሶ ወደ ሜዳ አልመጣም እዚህ ጋር የአርሰናል ደጋፊዎች መጠነኛ የስጋት ስሜት ተገብቷቸዋል። ምክንያቱም ምናልባት ብዙዎቻችሁ በዚህ ሐሳብ ልትስማሙ ትችላላችሁ ቪክቶር ዮኮሬሽ አርሰናልን ከተቀላቀለበት ጊዜ አንስቶ ዛሬ በመጀመሩ 45 ያሳየው እንቅስቃሴ ምናልባት በአርሰናል ማሊያ በእንግሊዝ ፕሪሚየር ሊግ ያደረገው ምርጡ እንቅስቃሴ የዛሬው ሊሆን ይችላል ነው ስለዚህ የአርሰናል ደጋፊዎች ወደውታል ይህንን ኮሬሽን ነው ማየት የሚፈልጉት። ራሱ ጎል አግብተዋል። ከዛ በተጨማሪ በመልሶ ማጥቃስ ጎሉ እንዲቆጠር ደግሞ አስተዋጽኦ አድርጓል። ምክንያቱም እሱ ነው ለትሮሳርድ ኳሱን የሰጠው። ትሮሳርድ ኳሷን አሻገራት፣ ዴክላን ራይስ ወደ ጎልነት ቀየረው። እንዲህ ያለ በጣም አሪፍ የሚባል አስተዋጽኦ እያደረገ ባለበት ሰዓት ላይ በሁለተኛው አርባ አምስት እንዳናየው መደረጉ ያው የተለየ የፍርሃት የስጋት ስሜት ደጋፊዎቹ ላይ ፈጥሮባቸው ነበረ ለምን ያልን እንደሆነ ልጁ አሪፍ ስለነበረ ተጨማሪ ጎሎችን ቢያስቆጥር የበለጠ በራስ የመተማመን ስሜቱ ያድጋል። የዛ ስሜት ማደግ ደግሞ ለአርሰናል የበለጠ ይጠቅማል ነው። እንግዲህ ይሄ አንዱ ነገር ነው። ሌላው ምንም ጥርጥር የሌለው ይሄ የዛሬው ድል ለአርሰናል ትልቅ ትርጉም አለው። ትልቅ ፋይዳ ነው ያለ ምንም ጥርጥር የለውም። ለምን እንበል፣ አርሰናል አሸንፈዋል። የራሱን ስራ ሰርቷል። ከሜዳው ውጭ ነው ያሸነፈው። እንግዲህ አንዳንድ ቁጥሮች አሁንም ማስደነቃቸውን ይቀጥላሉ። ከመስከረም ወዲህ አርሰናል በእንግሊዝ ፕሪምየር ሊግ ያደረጋቸው ሰባት ጨዋታዎች ናቸው። በነዚህ ሰባት ጨዋታዎች ሁሉንም አሸንፏል። በነዚህ ሰባት ጨዋታዎች አርሰናል ላይ ምንም ጎል አልገባም። ይሄ ስለ አርሰናል የሚነግረን ነገር አለ። ይሄ ለአርሰናል ተፎካካሪዎች የሚያስደነግጥ ሀቅ ነው። አርሰናል ባለፉት ስምንት ተከታታይ ጨዋታዎች ባለድል ሆኗል። ይሄ ደግሞ ሌላ ኳሊቲ ነው። እንግዲህ እንደዚህ ያለውን ኳሊቲ የያዘው አርሰናል በደረጃ ሰንጠረዡ ያለውን መሪነት ከአራት ይልቅ ወደ ሰባት አስፍቷል። ኦፍኮርስ ነገ በርንመዝና ማንቸስተር ሲቲ ሲጫወቱ በርንመዝ ሲቲን የሚያሸንፍ ከሆነ የነጥብ ልዩነቱ መልሶ ወደ አራት ይመጣል። ነገር ግን በነገው ጨዋታ ላይ ሲቲ የሚያሸንፍ ከሆነ ደግሞ ይህን አስተማማኝ አድርጎ መቀጠል ይችላል። ለዚህ ነው የአርሰናል የዛሬ ድል እጅግ በጣም ወሳኝ ድል ነው ብለን የምንጠቅሰው። ለምሳሌ ከዩናይትድ ጋር የነበረው የስድስት ነጥብ ልዩነት ወደ ስምንት አደገ። አርሰናል አሸንፏል፣ ዩናይትድ አቻ ወጥቷል። ይሄ ቀላል ነገር አይደለም። ከዚህ በኋላ በሚደረጉት ጨዋታዎች ቶተናም ከቼልሲ አሁን የሚያደርጉት ጨዋታ ሲጠናቀቅ፣ ሊቨርፑል ከአስቶን ቪላ ምሽት አምስት ሰዓት ላይ ሲጫወቱ የሚመዘገበው ውጤት፣ በርንመስ ከማንቸስተር ሲቲ ሲጫወቱ የሚመዘገበው ውጤት አርሰናል በሱና ይፎካከሩታል ብለን በምናስባቸው ክለቦች መካከል የሚኖረውን የነጥብ ልዩነት ለማስፋት ይጠቀምበታል ብለን ስንል ነበረ ከጨዋታው በፊት። እየሆነ ያለው ይሄ ነው። ይሄ ደግሞ የድሉን ወሳኝነት ያሳያል። የራሱን ውጤት ያስጠብቃል፣ በድል ጨዋታውን ያጠናቀቃል። በሌሎቹ መካከል የሚኖረው የመሸናነፍም ይሁን የአቻ ውጤት እሱን ተጠቃሚ ያደርገዋል። ቁጭ ብሎ በሌሎቹ ጨዋታዎች ፍሬውን የሚመገበው አርሰናል ይሆናል ነው። ስለዚህ ይሄ ትልቅ ትልቅ ነጥብ ነው። ነገር ግን የአርሰናል በደረጃ ሰንጠረዡ አንደኛ መሆን የነጥብ ልዩነቱን ወደ ሰባት ማስፋት ከአስር የፕሪሚየር ሊጉ ጨዋታዎች ስምንቱን ማሸነፍ በጣም ምርጥ ነገር ነው። ግን ደግሞ የሚያዘናጋ አይደለም። ምክንያቱም በእንግሊዝ ፕሪሚየር ሊግ ታሪክ ዋስትና ሊሆን እንደማይችል ነው። አሁንም ማሳያችሁ ከአስር ጨዋታ ስምንቱን ማሸነፍ ዋስትና ሊሆን አይችልም የምንለው ምክንያቱም ከአስር ጨዋታ ስምንት ካሸነፉ ክለቦች ውስጥ አራቱ ዋንጫ አላሸነፉም። ይሄ ማለት አንድን የውድድር ዓመት። የመጀመሪያ አስር ጨዋታዎቻቸው ውስጥ ስምንቱን ማሸነፍ የቻሉ ክለቦች አሉ ግን መጨረሻቸው ዋንጫ በማሸነፍ ያነን የውድድር ዓመት አላጠናቀቁም እናንሳ ሊቨርፑል በ201819 ከመጀመሪያዎቹ አስር ጨዋታዎች ስምንቱን አሸንፏል ዋንጫ ግን አልበላም ቼልሲ በ202122 ከመጀመሪያዎቹ አስር ጨዋታዎች የስምንቱ የድል ውጤት ነበር ያስመዘገበው ነገር ግን ያነን የውድድር ዓመት በሻምፒዮንነት አላጠናቀቀም ራሱ አርሰናል በ202223 የውድድር ዓመት ከመጀመሪያዎቹ አስር ጨዋታዎች ስምንቱን አሸንፏል፣ ግን ሻምፒዮን መሆን አልቻለም። ቶተናም ሆትስፐርስ በ2023 24 በአንች ፖስቴኮግሉ ተይዞ ከመጀመሪያዎቹ አስር ጨዋታዎች ስምንቱን አሸንፏል፣ ግን ዋንጫ አልበላም። ስለዚህ እንዲህ ያለ ከመጀመሪያዎቹ አስር ጨዋታዎች በስምንቱ ያሸነፉ፣ ግን ዋንጫ ያልበሉ ክለቦች የነበሩበት ሊግ ስለሆነ አርሰናል ራሱን ከማዘናጋት ነጻ ማድረግ መቻል አለበት። ከመዘናጋት ውጭ እያንዳንዱን ጨዋታ አሁን በሚያከናውነው ትኩረት ማከናወን አለበት። ነገር ግን ደግሞ የሊቨርፑል የቼልሲ የአርሰናልና የቶተናም አሁን የጠቀስናቸው ምሳሌዎች እና አሁን አርሰናል ላይ የምናየው ብርታት ለእኔ በጣም በጣም በጣም በጣም የተለያየ ነው። እኔ አሁን አርሰናልን ማነው ሊያሸንፈው የሚችለው አርሰናል ላይ ነው የሚያሸንፈው ሳይሆን፣ ዛሬም እኮ ኢላማውን የጠበቀ እንኳን ሙከራ አልተደረገበትም። አብዛኛዎቹ ጨዋታዎች ላይ እኮ አርሰናል ላይ ሙከራ እንኳን እየተደረገበት አይደለም። የመጀመሪያው አርባ አምስት ላይ አስተውላችሁታል በርንሌ ኤኒ ኤኒ ካይንድ ኦፍ ሙከራ አላደረገም እኮ ይሄ ማለት ኦፍ ታርጌት አላደረገም ኦን ታርጌት አላደረገም። ኢላማውን የጠበቀም ኢላማውን አልጠበቀም። በተጫዋቾች ተደርቦ የዳነ የሚባል ምንም አይነት ሙከራ አላደረገም። የአርሰናል ዲፌንሲቭ ላይን በጣም ከባድ በጣም ውስብስብ እና በጣም በውጤታማነት የመከላከልን ስራ የሚሰሩበት አቅም ላይ ናቸው የሚገኙት። ይሄ ለተጋጣሚዎቹ፣ ለተፎካካሪዎቹ እጅግ በጣም አስቸጋሪ ያደርገዋል አርሰናል ላይ ጎል ማስቆጠር እና አርሰናልን ማሸነፍ ነው። እንግዲህ የአርሰናል ቤስት ዌፐን የሚባል ወይም የአርሰናል ምርጡ አቅሙና መሳሪያው ከቆሙ ኳሶች ጎል የማስቆጠር ብቃቱ ነው። ይህንን ዛሬም አጠናክሮ ቀጥሎታል። እንግዲህ አንዳንድ ሰዎች ከቆሙ ኳሶች ብቻ ጎል ያገባል ምናምን ይላሉ። ዲፔንደንሲው አለ ኦፍኮርስ፣ አለ። ዛሬ ለምሳሌ ይሻላል ከክፍት የጨዋታ እንቅስቃሴ እንቅስቃሴዎች ተደጋጋሚ የግብ ድሎችን ፈጥሯል። ሁለተኛው ጎል ከመልሶ ማጥቃት የተገኘ ነው። እያለን የምንዘረዝራቸው በጎ ነገሮች አሉ። ነገር ግን አሁንም ከኦፕን ፕሌይ አርሰናል የሚያደርጋቸውን ጎል የማግባት ጥረቶች በበለጠ ውጤታማነት መፈጸም መቻል አለበት። አይደለም በእንግሊዝ ፕሪሚየር ሊግ ካለፈው የውድድር ዓመት አንስቶ በዘንድሮም የውድድር ዓመት የሆነውን ከግምት ውስጥ ስናስገባ፣ አርሰናል ከቆመ ኳስ ብዙ ጎል በማስቆጠር አምስቱን ትልልቅ ሊጎች ላይ ያሉ ክለቦችን ብናወዳደር በአርሰናል ሌቭል የምን የምናገኘው ጎበዝ የለም። አርሰናል 22 የማዕዘን ምት ጎሎችን አስቆጥሯል ከኮርና ብቻ ከቅጣት ምት ያለውን ሳይጨምር ማለት ነው። ኢንተር ሚላን 17፣ ቶተናም ሆትስፐርስ 15፣ ባርሴሎና 14፣ ቼልሲ ደግሞ 13 እያለ ይቀጥላል። የአርሰናልና የኢንተር ሚላን ልዩነት አሁንም ከማዕዘን ምት ጎል በማስቆጠር አቅም በአምስት አርሰናል ሁለተኛ ደረጃ ላይ የተቀመጠውን ኢንተር ሚላን ይበልጠዋል። በዘንድሮ የውድድር ዓመት አርሰናል ከቆሙ ኳሶች ያገባቸው የሚሆኑ ጎሎች በምንቆጥርበት ሰዓት ላይ አስራ ሁለት ደርሰዋል። ይሄ የተለየ ጉብዝና ነው፣ የተለየ ጥንካሬ ነው። ነገር ግን ደግሞ ማየት ማስተካከል የሚፈልጉ ነገሮች አሉ። ሁለተኛው 45 ላይ ለሳምንቱ አጋማሽ የቻምፒዮንስ ሊግ ጨዋታ ሲል ተጫዋቾችን ቀይሮ አስወጥቷል። ሌሎች ተጫዋቾች ገብተዋል፣ ግን ምንም የሚቀየር ነገር የለም። ይሄ ነው የስኳድ ማስፋት ጥቅም። ስኳድን ማጠንከር ላርቴታ የሰጠው ትልቁ ጉልበት፣ ተጫዋቾችን ማሳረፍ ይችላል። በዘንድሮ የውድድር ዓመት በቻምፒዮንስ ሊግ ሶስት ጨዋታ ተጫውቷል፣ ሶስቱንም አሸነፏል። ምንም ጎል አልገባበትም። በእንግሊዝ ፕሪምየር ሊግ አስር ጨዋታ ተጫውቷል፣ በሰባቱ ምንም ጎል አልገባበትም። እንዲህ እያለን በካራባው ካፕም ጎል አልገባበት ጨዋታ አለ አርሰናል ያስፈራል። አርሰናል በጣም በጣም በጣም እንደ ልቡ ነው እየሆነ ያለው፣ የፈለገውን ነው እያደረገ ያለው። ይሄንን ማስቀጠል ለአርሰናል ዋንጫን የማሸነፍ ፍላጎት ከሀያ አንድ ዓመታት በኋላ ለደጋፊዎቹ የድል ውጤት የሻምፒዮንነት ክብር በተግባር ለመስጠት በጣም የሚገርም ምቹ ሁኔታ ተፈጥሮለታል። አርሰናል የሚያባክነው አይመስልም። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች አዳዲስ መረጃዎች ዳግሞ ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ ከልብ ከልብ በድጋሚ እናመሰግናለን። ሰላም ለናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።